አሁን የምንመለከተው እንግዲህ በግስ ላይ ደርሰናል። ከበ ፊደል የተመረጡ ነጠላ የግስ አናቅጽን እንመለከታለን ማለት ነው። ስለዚህ ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ። ሀለበ አለበ፣ የወተት ማለት ነው። ሀሊብ ከዚህ ይወጣል። ሀሊብ ወተት ማለት ነው። ሀለበ የሀልብ ይህል ይህል በማለት በቀተለ ቤት ወርዳል ማለት ነው። ሐሰበ ቆጠረ የሂሳብ ነው። ሐሳብ፣ ሂሳብ ከዚህ ይወጣል ማለት ነው። ሐሰበ ይህስ በማለት በቀደሰ ቤት ይወርዳል ማለት ነው። ሐጸበ አጠበ፣ ይሄ ደግሞ የማጠብ ነው። ልብስ ማጠብ ሊሆን ይችላል። እግር ማጠብ፣ እጅ ማጠብ፣ ሰውነትን ሁሉ ነገር የማጠብ ማለት ነው። ሐጸበ፣ ሐጽብ፣ ይህጽብ ይህጽብ እንላለን። ጌታችን ሐጸበ እግረ አርዳኢሁ እንደተባለ ማለት ነው። ጌታ የሐዋርያትን እግር እንዳጠበ ሐጸበ እግረ አርዳኢሁ ይላልና። ልበ ወዛን ወዛ ነው የመውዛት ማለት ነው። ወዝ ወይንም ላብ የመምጣት ልበ ይልሕብ ይላ በማለት ይወርዳል ማለት ነው። መገበ ይሜግብ በማለት የምግብ ነው የመመገብ ማለት ነው። ምግብ ከዚያ ይወጣል ምግብ ተብሎ ማለት ነው። ምግብ በአማርኛው ነው ምግብ ብሎ ደግሞ ጠቅለል አድርጎ በግዕዝ ይሆናል ማለት ነው። አማርኛና ግዕዙ ተወራራሽ ነው። መገበ ይሜግብ በማለት በቀደሰ ቤት ይወርዳል ማለት ነው። መረበ ይመርብ ብሎ በቀተለ ቤት ይወርዳል፣ አጠመደ ነው። መረብ ከዚህ ነው የሚወጣው መረብ የሚለው ማለት ነው። መረብ በአማርኛም በግዕዝም መረብ መረብ ነው ይላል። ሴበ ሸበተ የሽበት ነው እንግዲህ፣ ሲበት ከዚህ ነው ሽበት ማለት ነው። ሲበት ከዚህ ይወጣል ማለት ነው። ሳሃበ ሳሃበ፣ ጎተተ ማለት ነው። ይሄም ሳሃበ ይስህብ ይሳብ ይላል። የመጎተት ወይንም የመሳብ ማለት ነው። ሰለበ ሰለበ ሰለበ ይሰልብ ይስልብ ይስልብ ይላል። የመስለበ አንድን ነገር ከሌተ ተሰለበብኝ ወይንም ሰላቢ ገባብኝ ብሎ ሰው ይናገራል ስለዚህ ከዚህ ከግዕዝ የወጣ አማርኛ ነው ያም ማለት ነው ሰከበተኛ ሰከበ ይሰክብ ይላል የመተኛት ነው የማንቀላፋት ማንኛውም ተኛ እንላለን እንስሳትንም ሰዎችንም ሌሎችንም ሰከበ ካልን ተኛ ነው ማለት ነው ርህበ ተራበ ርህበ ይርህብ ብሎ ይወርዳል ማለት ነው የመራብ ነው ረሃብ ከዚህ ይወጣል ማለት ነው ረሃብ ወፅም ተብሎ እንዴት የሚነገረው ረሃብ ከዚህ ይወጣል ሪበ ካለው ማለት ነው። ረከበ አገኘ፣ ይሄ ማግኘት ነው። ረከበ ይረክብ ይላል። ይርክብ ይርክብ ብሎ ነው የሚወርደው። ረበበ ዘረጋ፣ የመዘርጋት ማለት ነው። የግር የምናምን እጅ ሳይሆን የክንፍ ክንፍ ያላቸው ረበበ ዘረጋ፣ የመዘርጋት ማለት ነው። ለሌላም ሊሆን ይችላል ግን በተለይ የመዘርጋት ነው ክንፍን። ረጥበ ረጠበ የመርጠብ ነው። ረጥበ ይረጥብ ብሎ ነው። ቀርበ ቀረበ ይሄም ይቀርብ ይላል። ቆረበ ይቆርብ ይላል። ይሄም የመቁረብ ነው። ቀጸበ ጠቀሰ ነው። ይሄም ደግሞ ቀጸበ ይቀጽብ ይቅጽብ ብሎ ነው። የመጥቀስ ጠቀሳ በእጅ ሊሆን ይችላል፣ በዓይን ሊሆን ይችላል። በተለያየ መልኩ ሊጠቅ ሊጠቀስ ይችላል ማለት ነው ነበበ ተናገረ ይላል። ይሄም የንባብ ነው። የመናገር የነገር ንባብ ከዚህ ነው የሚወጣው። ነበበ ይነብብ ይንብብ ይንብብ ብሎ ይወርዳል። ንባብ የሚለው ከዚህ ይወጣል ማለት ነው። ረጥበ ረጠበ የመርጠብ ነው። ይሄም ምንድነው? እዚህ ጋር ሁለተ ደግሞ ነው። ረጥበ ረጥበ ረጠበ ነጥበ ነው። ነጥበ ነጠበ ነጥበ ነጠበ፣ ይሄኛው ረጥበ ረጠበ፣ ነጥበ ነጠበ ነው። የመንጠብ ማለት ነው። ነጠበ ነጠበው እንደሚባለው ማለት ነው። አመከአበ እጥፍ ድርብ ሆነ ማለት ነው። አንድ ለምሳሌ መቶ ብንል ሁለት መቶ ለማድረግ ይሄን አመከአበ ብንል፣ አሁን እጥፍ ድርብ ሆነ ለማለት እንችላለን። ማንኛውም ነገር እጥፍ ድርብ ሲሆን ማለት ነው። አማ እተበ የአማ አትብ ብለን እናወርዳለን። አመሳቀለ ነው። የነጠላም ቢሆን መስቀለኛ ነገር አይነት ማመሳቀል ማለት ነው። አስተ አስተአጸበ አደነቀ የአድናቆት ማለት ነው። እጹብ እጹብ ብንላሁን አሁን ከዚህ ነው የምወጣው ማለት ነው። እጹብ ይሄኛውን አስተ እንተውና እጹብ እጹብ ብለን ዘር እናወጣልታል። ዘመድ ዘር ማለት ነው። ስለዚህ እጹብ እጹብ ድንቅ ድንቅ ማለት ይሄ ነው ማለት ነው። አረበ ገባ፣ የመግባት በተለይ የፀሐይ ነው። አሁን ከምስራቅ ወጣ ወደ ምዕራብ የመግባቷ ምዕራብ ከዚያ ነው የሚወጣው። ምክንያቱም ምዕራብ በአይድ ዘር ይሆንና ምዕራብ የፀሐይ መጥለቂያ ስለሆነ ማለት ነው። አረበም አረበ አርብም ከዚህ ነው መካተቻ ማለት ነው። አረበ ገባ፣ ተካተተ ማለት ነው። ፀሐይ ከገባች በኋላ ያው ደግሞ ፈረቃው የጨለማ ነው ማለት ነው። ስለዚህ ፀሐይ ጊዜዋን ጨረሰች እንደማለት። ስነ ፍጥረትም ተፈጥሮ በአርብ ዕለት ተካተታለቀ ማለት ነው። ምዕራብ የሚለውም ደግሞ መግቢያ ማለት ነው። ከዚህ ይወጣሉ ማለት ነው። አቀበ ጠበቀ፣ የመጠበቅ ማለት ነው። አቃቢ ማለት ከዚህ ይወጣል። አቀብ ዘር ይሆናል። ስለዚህ ምንድነው የመጠበቅ ለመገር ማለት ነው። አተበ ባረከ፣ መባረክ ነው። ይሄም በመላከታችንን አአትብ ገጽዬ የሚለውን ከዚህ ነው። አአትብ ገጽዬ ብሎ ከዚህ ይወጣል ማለት ነው። አአትብ ስለዚህ መባረክ ማለት ነው። ፊቴንና መላሰውነቴን በትምህርተ መስቀል አማትባለሁ የሚለው ለዚህ ነው። አንጠብጠበ አንጠባጠበ የዝናብ ነው። ዱብ ዱብ የሚል የምንጠባጠብ ነገር ማለት ነው። አውሰበ አገባ የጋብቻ ነው። አውስቦ ከዚህ ነው የሚገባው የሚወጣው ማለት ነው ከዚህ አውሰበ ከሚለው አውገበ አኮረፈ። ይሄ ደግሞ የማኩረፍ ነው። አንዱ ከአንዱ በተለየ ነገር ሲኳረፉ ወይም ንግግር ሲከላከሉ ተኮራረፉ ይባላል። አውገበ አውገቡ ብንል አኮረፉ። ውእቱ አውገበ ምስለ ይእቲ ከዛች ጋራ ያ አኮረፈ ብንል አሁን ከሴትዮዋ ጋ እሱ አኮረፈ ብንል የማኩረፍ ነው ባጠቃላይ። ውሃበ ሰጠ፣ የመስጠት ነው። ዘገበ ሰበሰበ፣ የመሰብሰብ ነው። ውሃበ ይውህብ፣ የሃብ ብለን እናወጣለን። ዘገበ ይዘግብ፣ አውገበ ያወግብ ብለን እና አውሰበ ያወስብ፣ ያውስብ፣ ያውስብ አንጠብጠበ ያንጠበጥብ፣ ያንጠብጥብ አተበ የአትብ ብለን ነው የምናወርደው ማለት ነው። ዘገበ ሰበሰበ ይዘግብ ይዝግብ ይዝግብ የበበ እልላለ ይየብብ እልል ይላል ይየብብ ይየብብ ብለን ይየብብ ብለን እናወርደዋለን ማለት ነው። ገልበበ ሸፈነ ይገለብብ ተብሎ የመሸፈን ነው። ያ ይባቢ ከዚህ ነው የሚወጣው እልልታ ማለት ነው። ግልባቤም ከዚህ መሸፈኛ ማለት ነው። ጠበ ብልሃተኛ ሆነ ጠበብ ብለን እናወርዳለን። ጠበብ ጠበብ ብለን እናወርዳለን። ብልሃተኛ ጠቢብ ከዚህ ነው የሚወጣው። ጥበብ ጠቢብ ማለት ከዚህ ይወጣል ማለት ነው። ጸበ ጠበበ ጸባብ አንቀጽ ማለት ይሄ ነው፣ የመጥበብ ነገር አንድ ነገር ነው ማለት ነው። ጸረበ ጠረበ የመጥረብ ሐናጺነት ማለት ነው። ጸራቢ ዮሴፍ የተባለ ጸራቢ ከዚህ ነው የሚወጣው። ጸረብት እያለ ከዚህ ብዙ ጥርቡና ጠራቢው ከዚሁ ማውጣት ይቻላል ማለት ነው። ጠረበ ጠረበ ጸግበ፣ ጠገበ የጽጋብ ማለት ነው። ጸግቡ በልዑ ወጸግቡ ጥቀ ከዚህ ይወጣል ማለት ነው። ስለዚህ እነዚህን ይመስላሉ። ሌላ ደግሞ ሀሳብ፣ አስተያየት ካላችሁ በዚሁ እንመጠያየቅ እንችላለን ማለት ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ሚዲያውን ሰፋ አድርገን ወደፊት ግሶቹን ከጨረስን በኋላ በእነዚሁ ላይ ቅኔ እየዘረፍን እየቆጠርን እንነጋገራለን። ለዛሬ ይቆያል።